ጤና ይስጥልን የተለያዩ የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን ይህንንም ስታደርጉ እንደተለመደው ሰብስክራይብ ላይክ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። አበይት ዜናዎች የዓለም ገንዘብ ተቋም አይኤምኤፍ፣ ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን የመቀየር እቅዳቸውን ሊያስከትል ስለሚችለው የገንዘብ ለውጥ ስጋት ማስጠንቀቂያ ሰጥቷል። ፍርድ ቤቱ በኢትዮጵያና በአዲስ አበባ ንግድ ምክር ቤቶች ህንፃ ውዝግብ ላይ የእግድ ውሳኔ አስተላለፈ። ግዙፉ ዓለም አቀፍ የችርቻሮ ኩባንያ በኢትዮጵያ ገበያ ለመሰማራት አቅዷል። በየቀኑ በሚሊዮን የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም መሆኑም ታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ሰሞኑን በሐዋሳ ልዩ የኢኮኖሚ ዞን ውስጥ በሚገኙ ቶዮ ሶላር በተባለ የውጭ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው ነው ሲል ህዳር ሶስት ባወጣው መግለጫ አውግዟል። በተያያዘ ዜና ድብደባ የፈጸመው የውጭ ዜጋ ከስራ መሰናበቱ ተሰምተዋል። ብሔራዊ ባንክ በአገሪቱ ውስጥ የገንዘብ ማስተላለፊያ አገልግሎቶችን ለመስጠት ፍቃድ ያገኙ ድርጅቶች ዝርዝር ዛሬ ህዳር 3 ቀን ይፋ አድርገዋል። በኦሮሚያ ክልል ጅማ ዞን በሚገኘው የሚድሮክ ሆራይዘን ፕላንቴሽን ኩባንያ የቡና እርሻ ጣቢያዎች ውስጥ እድሜያቸው ከ8 እስከ 13 የሆኑ ህፃናት የጉልበት ብዝበዛ ሲፈጸምባቸው እንደቆየ ይፋ ካልተደረገ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ሪፖርት ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። የኢትዮጵያ ኤሌክትሪክ ኃይል ለዳታ ማይኒንግ ድርጅቶች ከታህሳስ ወር ጀምሮ ተግባራዊ የሚደረግ የታሪፍ ማሻሻያ ማድረጉን አሳውቀዋል። የዓለም ገንዘብ ተቋም አይኤምኤፍ፣ ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን የመቀየር እቅዳቸውን ሊያስከትል ስለሚችለው የገንዘብ ለውጥ ስጋት ማስጠንቀቂያ ሰጥቷል። የአፍሪካ ሀገራት የዕዳ ጫናን ለመቀነስ ዩዋንን እንደ አማራጭ የመጠቀም ዝንባሌ ቢታይም አይኤምኤፍ እንዲህ ያሉትን የገንዘብ ልውውጦች ሀገራቱን ለአዲስ አይነት የገንዘብ ተለዋዋጭነት ሊያጋልጡ እንደሚችሉ አሳስቧል። ኬንያ ቀደም ሲል ባደረገችው ተመሳሳይ ለውጥ ዓመታዊ የብድር ክፍያ ጫናዋ በግምት በ215 ሚሊዮን ዶላር ለመቀነስ ችላ ነበረ። ኢትዮጵያን በተመሳሳይ 5.38 ቢሊዮን ዶላር የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆኖ ይህንኑ የዩዋን ልውውጥ ለማድረግ በንግግር ላይ እንደምትገኝ ብሉምበርግ ዘግቧል። አይኤምኤፍ የገንዘብ ልውውጡ በአጭር ጊዜ የገንዘብ ጫናን ሊቀንስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘንና ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር መጣጣም እንዳለበት አጽንኦት ሰጥቷል። ፍርድ ቤቱ በኢትዮጵያና በአዲስ አበባ ንግድ ምክር ቤቶች ሕንፃ ውዝግብ ላይ የእግድ ውሳኔ አስተላለፈ። በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ወይም ኢትዮጵያ ቻምበር እና በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ወይም አዲስ ቻምበር መካከል በሜክሲኮ አደባባይ በሚገኘው የንግድ ምክር ቤቶች ህንፃ ላይ በቀረበው የይገባኛል ውዝግብ ላይ የቂርቆስ ምድብ አንደኛ ፍትሐ ብሔር ችሎት የእግድ ውሳኔ አስተላልፏል። ፍርድ ቤቱ በዛሬው ዕለት በሰጠው ውሳኔ መሰረት ኢትዮጵያ ቻምበር ቀደም ሲል ይዞ የነበረውን የቢሮ ክፍል በአስቸኳይ ለአዲስ ቻምበር እንዲያስረክብ ጥብቅ ትዕዛዝ ሰጥቷል። ፍርድ ቤቱ ይህን ውሳኔ የሰጠው ኢትዮጵያ ቻምበር ቀደም ሲል የፍርድ ቤቱን ብይን በመጣስ አዲስ ቻምበር ይዟቸው የነበሩ ክፍሎችን በኃይል እንደያዘ አዲስ ቻምበር ባቀረበው አቤቱታ መሰረት ነው። ፍርድ ቤቱ ህዳር 1 ቀን 2018 ዓ ም ባሳለፈው ብይን ተከሳሽ ኢትዮጵያ ቻምበር ህንፃውን ለልማት ከማዋሉ በፊት ለአዲስ ቻምበር ምትክ ክፍሎችን አስቀድሞ ማዘጋጀትና ለፍርድ ቤቱ ማሳወቅ እንደነበረበት አመልክቶ ነበር። የኢትዮጵያ ቻምበር ይህንን ትእዛዝ በመጣስ የክፍሎቹን ቁልፎች ሰብሮ በመግባቱ በአዲስ ቻምበር በኩል መገለጹን ተከትሎ ፍርድ ቤቱ የኢትዮጵያ ቻምበር ክፍሎቹን በአስቸኳይ ለከሳሽ አዲስ ቻምበር እንዲያስረክብ በድጋሚ በጥብቅ አዟል። የካፒታል ዘገባ የአይንማኞች ዋቢ አድርጎ እንደዘገበው ቁጥራቸው ሀያ ገደማ የሆኑ የኢትዮጵያ ቻምበር ሰራተኞች የቢሮውን ግድግዳና በር በመስበር ንብረቶችን ወደ ውጭ ሲጥሉ ነበር። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባፊራ በበኩላቸው በፍርድ ቤቱ ተጥሎ የነበረውን የማልማት እግድ ትላንት ህዳር 1 ቀን 2018 ዓ.ም በማንሳቱ ነው ዛሬ ህዳር 2 ቀን 2018 ወደ ተግባር የገባ ነው ሲሉ ለካፒታል ገልጸው ነበር። የንግድ ምክር ቤቶቹ ህንፃ ውዝግብ ወደ አዲስ ምዕራፍ ማሸጋገሩን የፍርድ ቤት ውሳኔ ያመለክታል። ግዙፉ ዓለም አቀፍ የችርቻሮ ኩባንያ በኢትዮጵያ ገበያ ለመሰማራት አቅዷል። በየቀኑ በሚሊዮን የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም መሆኑም ታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ግዙፉ የችርቻሮ ና እና የጅምላ ንግድ ኩባንያ ካርፉር ከፍተኛ ስራ ኃላፊዎች ጋር ተወያይቷል። ውይይቱ ካርፉር በኢትዮጵያ በጅምላና እና የችርቻሮ ንግድ ላይ ሊሰማራ በሚችልበት ሁኔታዎች ላይ ያተኮረ መሆኑን ኮሚሽኑ አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ለካርፉር ተወካዮች ኢትዮጵያ በቅርቡ ለውጭ ባለሀብቶች ክፍት ስላደረገቻቸው አዳዲስ የኢንቨስትመንት ዘርፎችና አማራጮች ሰፊ ገለጽ አድርገዋል። የካርፉር ዓለም አቀፍ ፍራንቻይዝ ዳይሬክተር ኤማ ኮፔይ የኢትዮጵያን ገበያ ለረጅም ጊዜ እንደ መዳረሻ ሲመለከቷት እንደነበር ገልጸው የወጪና ገቢ ንግድ ዘርፉ ለውጭ ባለሀብቶች ክፍት መደረጉ ምቹ አጋጣሚ መፍጠሩን ተናግረዋል። የኩባንያው ኮሜርሻል ዳይሬክተር ጄሮም ቦንዚ በበኩላቸው ኢትዮጵያ ውስጥ ለመሰማራት የሚያስችል የቢዝነስ ሞዴል እያዘጋጁ መሆናቸውን ጠቅሰዋል። አክለውም እቅዱን ወደ ተግባር ለመለወጥ የሚያስችል ቡድን በቅርቡ ወደ አገር ውስጥ እንደሚልኩ ማስታወቃቸውን የኢትዮጵያ ኢንቨስትመንት ኮሚሽን ገልጿል። እንደ አውሮፓውያን አቆጣጠር በ1959 ዓ ም በፈረንሳይ የተመሠረተው ካርፉር በአውሮፓ እስያ፣ አፍሪካና ላቲን አሜሪካ በሚገኙ ሱፐርማርኬቶች በየቀኑ በሚሊዮን የሚቆጠሩ ደንበኞች የሚያስተናግድ ዓለም አቀፍ ተቋም ነው። የኢትዮጵያ ኢንቨስትመንት ኮሚሽን ሰሞኑን በሐዋሳ ልዩ የኢኮኖሚ ዞን ውስጥ በሚገኙ ቶዮ ሶላር በተባለ የውጭ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው ነው ሲል ኅዳር ሶስት ባወጣው መግለጫ አውግዟል። ኮሚሽኑ ጉዳዩን በተገቢ ሁኔታ አጣርቶ ተላልፎ በተገኙ በዚሁ ድርጅት ሰራተኞች ላይ ተገቢውን እርምጃ እንደሚወስድ አስታውቋል። ሌሎች ጉዳዩ የሚመለከታቸው አካላትም አስፈላጊውን የእርምት እርምጃ እንዲወስዱ ጥረት እንደሚያደርግ ኮሚሽኑ ገልጧል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የቶዮ ሶላር ኩባንያ ተቆጣጣሪ የሆነው የውጭ ዜጋና የኩባንያው ተቀጣሪ በሆነ አንድ ኢትዮጵያዊ ሰራተኛ መካከል በተፈጠረ ግጭት በኢትዮጵያዊው ላይ ጉዳት መድረሱን ቀደም ሲል ገልጦ ነበር። ኮርፖሬሽኑ በጉዳዩ ላይ አስፈላጊውን ማጣራት በማድረግ በኢትዮጵያዊ ሰራተኛ ላይ ጥቃቱን የፈጸመው የውጭ ዜጋ አስፈላጊ አስተዳደራዊና ሕጋዊ እርምጃ እንዲወሰድበት እንደሚያደርግም ገልጧል። በተያያዘ ዜና ድብደባ የፈጸመው የውጭ ዜጋ ከስራ መሰናበቱ ተሰምተዋል። በሐዋሳ ልዩ የኢኮኖሚ ዞን ውስጥ የተከሰተ ግጭት በተመለከተ የተሰጠ ጋዜጣዊ መግለጫ ከዚህ ቀጥሎ ይቀርብላቸዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ የኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ የተፈጠረው ግጭት የማጣራት ስራውን አጠናቋል። የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል በአንድ የውጭ ዜግነት ያለው ሱፐርቫይዘር እና ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ መሆኑን ለመረዳት ችለናል። አለመግባባቱ መፈታት በነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ እንጂ በጸብ መሆን እንዳልነበረበት መግባባት ላይ ተደርሷል። በመሆኑም በዚህ ክስተት ውስጥ ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸውን በአግባቡ ያልተወጡ አምስት ኃላፊዎች ላይ ኩባንያው እርምጃ ወስዷል። አንድ በግጭቱ ቀጥተኛ ተሳትፎ የነበረው የውጭ ሀገር ሰራተኛ የድርጅቱ የስነ ምግባር መመሪያ ባለማክበር እንዲሁም ሁለት ጉዳዩ የሚመለከተው የኩባንያው የስራ ኃላፊ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ አሰናብቷቸዋል። ከዚህ ጋር ተያይዞ ተጨማሪ ሶስት መካከለኛ ደረጃ ስራ አስኪያጆችም ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት ከባድ የጽሁፍ ማስጠንቀቂያ ተሰጥቷቸዋል። በዘላቂነትም እንደዚህ አይነት ችግሮች እንዳይደገሙ ስልጠናዎች ለኩባንያው ሰራተኞች እና አመራሮች በቀጣይ የሚሰጥ ይሆናል። ይህ ውሳኔ ቶዮ ሶላር ካምፓኒ፣ የኢትዮጵያ ፓርኮች ልማት ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን ለማንኛውም አይነት የስነ ምግባር ጉድለት፣ አካላዊና ስነ ልቦናዊ ጥቃት እንደማይታገሱ አመላካች ነው። በዚህ አጋጣሚ የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው አስር ልዩ የኢኮኖሚ ዞኖች፣ አንድ ነፃ የንግድ ቀጠናና ሶስት ፓርኮች የተቀናጀ መሰረተ ልማት ለባለሀብቶች እያቀረበ የሚገኝ ሀገራዊ ተቋም ነው። ተቋሙ በሚያስተዳድራቸው ሁሉም ልዩ የኢኮኖሚ ዞኖች እና ፓርኮች ውስጥ ለወጣቶች ሰፊ የስራ እድል እንዲፈጠር ከሚሰራው ስራ ጎን ለጎን የሰራተኞች የደህንነት ክብርና እኩልነት በማንኛውም አይነት ሁኔታ እንዳይጓደል ጥረቱን አጠናክሮ እንደሚቀጥል በዚሁ አጋጣሚ ለማረጋገጥ ይወዳል። ቶዮ ሶላር ለ2000 ሰራተኞች የስራ እድል የፈጠረ በየወሩ ከ15 ሚሊዮን ዶላር በላይ ኤክስፖርት እያደረገ ያለ ድርጅት ነው ብሏል። የኢንዱስትሪ ፓርኮች ልማት ብሔራዊ ባንክ በአገሪቱ ውስጥ የገንዘብ ማስተላለፍ አገልግሎቶችን ለመስጠት ፍቃድ ያገኙ ድርጅቶች ዝርዝር ዛሬ ህዳር 3 ቀን ይፋ አድርጓል። ብሔራዊ ባንክ በአገሪቱ ውስጥ የገንዘብ ማስተላለፍ አገልግሎቶችን ለመስጠት ፍቃድ ያገኙ ድርጅቶችን ህዳር 3 ቀን ይፋ አድርጓል። ባንኩ ለገንዘብ አስተላላፊነት አገልግሎት ከዘጠና በላይ ድርጅቶች ህጋዊ ፍቃድ እንዳገኙ ገልጧል። ባንኩ ቀደም ሲል ታግዶ የነበረው መቀመጫውን በአሜሪካዋ ቨርጂኒያ ግዛት ያደረገው ረመዳ ፔይ የተባለው ድርጅት አስፈላጊው የቁጥጥርና የክትትል ስራ ከተሰራ በኋላ እገዳው ተነስቶለት በገንዘብ አስተላላፊነቱ እንዲቀጥል መፍቀዱንም አስታውቋል። ረመዳ ፔይ እና ሌሎች ሶስት አሜሪካ የሚገኙ ገንዘብ አስተላላፊ ድርጅቶች በገንዘብ አጠባ እንደተሰማሩ በመግለጽ በድርጅቶቹ አማካኝነት ወደ ኢትዮጵያ የሚላክ ገንዘብ ሊወረስ እንደሚችል ባንኩ ባለፈው ዓመት ሐምሌ ማስጠንቀቁ ይታወሳል። ባንኩ በረቡዕ ዕለት መግለጫው ከገንዘብ አስተላላፊነት የታገዱ ድርጅቶች በሙሉ በኢትዮጵያ ህጎችና ደንቦች መሰረት መስፈርቶችን ለማሟላት ማስተካከያ እርምጃዎች እንዲወስዱ አሳስቧል። በኦሮሚያ ክልል ጅማ ዞን በሚገኘው የሚድሮክ ሆራይዘን ፕላንቴሽን ኩባንያ የቡና እርሻ ጣቢያዎች ውስጥ እድሜያቸው ከ8 እስከ 13 የሆኑ ህጻናት የጉልበት ብዝበዛ ሲፈጸምባቸው እንደቆየ ይፋ ካልተደረገ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ሪፖርት ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። ኢሰመኮ በቡና ልማት ጣቢያው የህፃናት ጉልበት ብዝበዛ እንደሚፈጸም ለመጀመሪያ ጊዜ የደረሰበት በ2016 ዓ ም እንደነበር መረዳቱን ዘገባው ጠቅሷል። የኩባንያው የቀድሞና የአሁን ሰራተኞች በኩባንያው እርሻዎች የቡና ለቀማ ስራ ህጻናት ተማሪዎች የጉልበት ብዝበዛ ይፈጸምባቸው ነበር በማለት ማረጋገጣቸውን ዘገባው ጠቅሷል። በተለያዩ ክልሎች የእርሻ ጣቢያዎች ውስጥ ኢሰመኮ ያደረገው የሰብአዊ መብት ክትትል ሪፖርት ገና በግምገማ ሂደት ላይ ስለመሆኑ የተቋሙ ምንጮች እንደነገሩት ቢቢሲ ጠቅሷል። በኩባንያው እና በአካባቢው በሚገኙ ትምህርት ቤቶች ስምምነት ህጻናቱ ቡና እንዲለቅሙ የተደረጉት ሊሙኮሳ፣ ጉመርና ሱንጡ በተባሉ የእርሻ ጣቢያዎች ውስጥ እንደሆነ በኢሰመኮ ሪፖርት ላይ ሰፍሯል ተብሏል። የህፃናት ጉልበት ብዝበዛውን ቀደም ሲል ይፋ ያላደረገው ኢሰመኮ ባለፈው ዓመት አምሌ ላይ ባወጣ ዓመታዊ ሪፖርት ላይ ግን በሆራይዘን ፕላንቴሽንስ የእርሻ ጣቢያዎች የህፃናት ጉልበት ብዝበዛ ቆሟል የሚል አረፍተ ነገር ማካተቱ ይታወሳል። የኢትዮጵያ ኤሌክትሪክ ኃይል ዳታ ማይኒንግ ድርጅቶች ከታህሳስ ወር ጀምሮ ተግባራዊ የሚደረግ የታሪፍ ማሻሻያ ማድረጉን አሳውቀዋል። የኢትዮጵያ ኤሌክትሪክ ኃይል በክሪፕቶ ማይኒንግ ስራ ላይ ለተሰማሩ ድርጅቶች ዲሴምበር 1 2025 ጀምሮ ተግባራዊ የሚደረግ የታሪፍ መሻሻያ ማድረጉን ተቋሙ ጥቅምት አንድ ቀን 2018 ዓ ም በጻፈላቸው ደብዳቤ ማሳወቁን ቲክፋ ኢትዮጵያ ተመልክቷል። በደብዳቤው መሰረት የዳታ ማይኒንግ ድርጅቶች የታህሳስ ወር ኤሌክትሪክ ሽያጭ ሂሳብ የሚከፍሉት በተሻሻለው ታሪፍ መሰረት ይሆናል። የተሻሻለው ታሪፍ መዋቅር የዳታ ማይኒንግ ካምፓኒዎች የኃይል ክፍያዎችን እንደ አጠቃቀም ሰዓታቸው በጊዜ ወይም ታይም ኦፍ ዩዝ እንዲከፍሉ የሚያደርግ ነው። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ ደብዳቤው ትክክለኛ መሆኑን ለቲክቫ ኢትዮጵያ አረጋግጠዋል። አቶ ሞገስ በሰጡት ማብራሪያ የታሪፍ ማሻሻያው ዝርዝር የአጠቃቀም ሰዓቶች እና ታሪፍም ጭምር አለው። ከዚህ በፊት የነበረው የታሪፍ አተገባበር ፍላጎት ነው። የአሁኑ እንዳጠቃቀማቸው ፒክ በሆነ ሰዓት እና እንደሚጠቀሙበት ሰዓት የተለያየ የክፍያ መጠን ይኖራቸዋል ሲሉ ቲክቫህ ኢትዮጵያ አስረድተዋል።